እሁድ እኮ ለካስ ልዩ ቀን ነች። ለዚች ሰዓት ለዚች ቀን ያደረሰን እግዚአብሔር ይመስገን። እንኳን ለኦሳና በዓል በሰላም አደረሳችሁ። ኦሳና ማለት መድኃኒት ወይም አሁን አድን ማለት ነው። እነሆ ንጉሥሽ ጻድቅና ዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጭላይቱ ተቀምጦ ወደ አንቺ ይመጣል በማለት በነቢያት የተነገረው ይፈጸም ዘንድ ሰላም ውድ ኦርቶዶክሳውያን የማርያም ልጆች ሚዲያ ቤተሰቦች በተለያየ የሀገራችን ክፍልና ይህ የምታዩት እንግዲህ የህንድ ኦርቶዶክሳውያን ናቸው በኢትዮጵያ የሆሳዕናን በዓል እያከበሩ ያሉት። እስቲ ትዕይንቶችን በደንብ ተመልከቱ እስከ መጨረሻው ድረስ። ዩ ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። ችልድረን ኦፍ ሆሊ ጀሩሳሌም ዘንባባይን ይዤ እንደ ህፃናቱ ሆሳና ልበለው ሰግጄ በፊቱ ምንም ባዶ ብሆን እውቀት ቢጎለኝ ለስሙ እንድዘምር ከልካ የሚለኝ ምንም ባዶ ብሆን እውቀት ቢጎለኝ ለስሙ እንድዘምር ከልካይ የሚለኝ፣ ምስጋናዬን ለአምላክ ያቀርባለው፣ በማደሪያው ገብቼ እሰግድለታለሁ። ኤልሻዳይ ነው ጌታ ሁሉን ቻይ

ዘንባባይን ይዤ እንደ ሕፃናቱ ሆሳና ልበለው ሰግጄ በፊቱ ምንም ባዶ ብሆን እውቀት ቢጎለኝ ለስሙ እንድዘምር ከልካ የሚለኝ ምንም ባዶ ብሆን እውቀት ቢጎለኝ ለስሙን ድዘምር ከልካየ የሚለኝ፣ ምስጋናይ ለአምላክ ያቀርባለው፣ በማደሪያው ገብች እሰግድለታለው። ኤልሻዳይ ነው ጌታ ሁሉን ቻይ፣ ይፈጸማል ላምናለው የልቤ ጉዳይ ይፈጸሟል አምናለው የልቤ ጉዳይ ዳ ተፈጽሟል አምናለው የልቤ ጉዳይ ተፈጽሟል አምናለው የልቤ ጉዳይ። እንኳን አደረሳችሁ። ሆሳዕና በአርያም ሆሳዕና ለወልደ ዳዊት ዘንባባይን ይዤ እንደ ህጻናቱ ሆሳና ልበለው፣ ሰገጄ በፊቱ ምንም ባዶ ብሆን እውቀት ቢጎለኝ፣ ለስሙ እንድዘምር ከልካየም ቢለኝ ምንም ባዶ ብሆን እውቀት ቢጎለኝ ለስሙን ድዘምር ከልካ የሚለኝ ምስጋናይ ለአምላኪያ። አዋሳ አዋሳ ደግሞ እጅግ በድምቀት ነው የተከበረ። አባታችን የአገረ ስብከቱ የሲዳማ ሊቀጳጳስ በዚህ መልኩ በተገኙበት በደማቅ ሁኔታ በአዋሳ ተከብሯል። ተመልከቱ። ይህ የምትመለከቱት ትዕይንት አምቦ ነው። በአምቦ እጅግ በደመቀ ሁኔታ በዚህ መልኩ የሆሳዕና በዓል ብፁዕ አባታችን አቡነ ገብርኤል በተገኙበት በድምቀት ተከብሯል። ትዕይንቱን ተመልከቱ።

ሰላምና ጤና ለእናንተ ይሁን። እንኳን አደረሳችሁ ውድ ቤተሰቦቻችን። እነዚህ ትዕይንቶች የተመለከታችኋቸው በተለያየ የሀገራችንና የውጭ ሀገር ክፍሎች የጌታችን የኢየሱስ ክርስቶስን የሆሳዕና በዓል ነው በድምቀት ሲከበር ያያችሁት። በእውነት እግዚአብሔር አምላክ ለቀጣይ ዓመት በሰላም በጤና ያድርሰን። አሁን አድን ጌታ ሆይ፣ አሁን አድን እያሉ ህፃናት ሆሳዕና በአርያም እያሉ ያመሰገኑት የክብር አምላክ መድኃኔዓለም ኢየሱስ ክርስቶስ ከቁጥር ሳያጎለን ከክፋት ሁላችን መልሶን በፍቅር በአንድነት በሃይማኖት ሁላችን የሚሰብስበን ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ቤተሰብ እንድትሆኑ እንድትወዳጁ በእግዚአብሔር ስም ጠይቃለሁ። ስባት ለእግዚአብሔር።